በስማአ ወወልዶ መንፈስ ቅዱስ አህዶ አምላክ አሜን። ሚያዝ 25 ቀን የሚከበሩ አመታዊ የቅዱሳን በዓላት እናታችን ቅዱስ ትሳራ ቅዱስ ትሳራ ሰማይታት ከነበሩ ክርስቲያኖች አንዷናት ተወዳ ያደገችው በሀገር አንጾኪያ ሶሪያ ውስጥ ነው። ለክርስቲያን እንደሚገባ እድርጋ በመንፈሳዊ ስርአት አግብታለች። የመከራው ዘመን እየገፋ ሲመጣ ባሏ ሃይማኖትን በመካዱ ህይወቷ ተመሰቃቀለ። በመሀል ላይ ደግሞ ነፍሰ ጡር ነበረች እና መንታ ልጆችን ወለደች። ልጆቿን ክርስትና ለማስነሳት መድረስ ወሪያን ዞረች፣ ግን አልቻለችም። ምክንያቱም ከመከራ ብዛት አብያተ ክርስቲያናት የሚበዙት ተቃጥለውና ፈርሰው ነበር። ቀሪዎቹ ደግሞ ካህናትና ምእመናን በማለቃቸው ምክንያት ተዘግተው ነበር። ስለዚህ ልጆቿንም ማስጠመቅ አልቻለችም። ቅድስት ሳራ ልጆቿን የስላሴ ልጅነት ሳያገኙ እንቅልፍ ሊወስዳት አልቻለምና ሕይወቷን አደጋ ላይ የሚጥል ግን መንፈሳዊ ውሳኔ ወሰነች። ከሶሪያ ተነስታ በመርከብ ተጭና ወደ ግብፅ ወረደች። በውሃው መካከል ላይ ሲደርሶ ታላቅ ማዕበል ተነስቶ አናወጣቸው። በዚህ ጊዜ የቅዱስ ሳራ ደነገጠች፣ ልጆቿ ጥምቀትን ሳያገኘ መሞታቸው ነውና፣ በእምነት ወደ ፈጣሪዋ ጸለየች። ሁለቱን ልጆቿን ወስዳ በባህሩ ላይ በአብ በወልድ በመንፈስ ቅዱስ አጥምቃ ከጡቷ አካባቢ በጥታ በሜሮን አምሳል ቀባቻቸው። ድንገት ግን በዚህ አፍታ ማዕበሉ ጸጥ አለ። እርሷም እያደነቀች ወደ ግብፅ ደርሳ ለሊቀጳጳሱ ቅዱስ ጴጥሮስን አጥምቅልኝ አለችው። ቅዱስ ጴጥሮስም ስርዓቱን አድርሶ ሊያጠምቃቸው ባልዲውን ሲዘቀዝቀው ውሃው ረጋበት። ሁለተኛም ሶስተኛም ሞከረው ግን አሁንም ለሌሎች ህጻናት የሚፈሰው ለቅድስት ሳራ ልጆች እምቢ አልፈስም አለ፤ ውሃው እንደ ድንጋይ ረጋ። ቅድስት ሳራ ምናልባት በድፍረት ምክንያት ይሆናል ብላ የሆነውን ሁሉ እያዘነች ነገረችው። ቅዱስ ጴጥሮስ ግን እግዚአብሔርን አመሰገነ እንዲህም አላት፣ ፈጣሪ በአንቺ እጅ ስላጠመቃቸው የኔን እምቢ አለ። ልጄ ሆይ ሃይማኖትሽ ታላቅ ነው አላት። ከዚህ በኋላ ስጋው ደሙን አቀብሎ ባርኳ አሰናበታት። ወደ ሶርያ ስትመለስ ግን ሌላ የከፋ ነገር ጠበቃት። በባሏ ከሳሽነት ወደ ካህዲው ንጉስ ዲዮቅልጥያኖስ ቀረበች። ንጉሱ ክርስቶስን ካጅ የት እንደነበርሽም ተናገር ያላት፣ እርሷ ግን ሃይማኖቷ የጸና ነበርና እንቢ አለችው። በዚህም ምክንያት በሶስት መቶ ሶስት ዓመተ ምሕረት አካባቢ በዚህ ቀን አንድ ልጇን በሆዷ ሌላኛውም በጀርባው አድርገው በሁለ በእሳት አቃጥለው ገድለዋታል። እነሆ ቤተ ክርስቲያን ታስባታለች ታከብራታለችም እናታችን ቅድስት ሳራን አምላካችን ከቅድስት ሳራ እንደ ቅድስት ሳራ እንድንጸና እኛንም ያጽናን ከበረከቷም ያድለን። የሚያዝያ 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ሳራ ከሁለት ልጆቿ ጋራ ሰማይታት፣ አቡነ ገብረ ማርያም ጻድቅ ዘልሆኝ ኢትዮጵያዊ፣ አባ በምኑዳ ባህታዊ፣ ቅዱስ ቴዎድሮስ መስተጋደል፣ ቅድስት ዶራ ይታሰባሉ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቆትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀንም ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ፣ በዚህ ሁሉ ግን በወደደን በርሱ ከአሸናፊዎች እንበልጣለን። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ከምዕራፍ ስምንት ከቁጥር ሰላሳ አምስት

ዘገተለው አኩያ ለእት ወደ በነዳ ወሰላም ከይበ ለህባይታው ይብኑዳ ዘሰበሮ ወዘሮ ወንፈን ወሳ ዘበዳ ወገብረ ማርያም ዘመንኖ ለብሩር ጸአዳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ ሃያ ስድስት ቀን የሚከበር ዓመታዊ የቅዱሳን በዓላ ሰማይቱ ቅዱስ ዮሐንስ ቅዱስ ዮሐንስ በአራተኛ መቶ ክፍለ ዘመን የነበረ ቅዱስ ነው። ወላጅ አባቱ ጣዖት ጠራቢና አምላኬ አምላኪ የጣዖት አጣኝም ነበረ። እናቱ ግን በድብቅ ክርስቶስን ታመልክ ነበር። ልጇን ክርስትናን ብታስተምረው አባቱ ጨካኝ በመሆኑ ይገድለዋል እና ዘወትር ጠዋት ማታ ወደ ፈጣሪያ በእምባ ትለምን ነበር። ጠዋት ማታ አባቱ ጣዖት መጥረብና ማምለክን ያስተምረው ነበር። አንድ ቀን ግን እግዚአብሔር ለሕፃን ዮሐንስ በራእይ ተገለጠለት እና ምስጢራትን አስተማረው። ለተወሰነ ጊዜ በሚደንቅ የክርስትና ህይወት ከኖረ በኋላ ምንም ገና አድሜው 12 ዓመት ቢሆንም አባቱን ጣዖትን ተው ሲል መከረው። አባት ግን ጨካኝ ነውና ትልቅ መጥረቢያን አንስቶ አንገቱን መታው። የቅዱስ ዮሐንስ ራሱ መሬት ላይ ስትወድቅ አካሉ ግን ለሁለት ለአንድ ሰዓት ያህል ቆሞ በደሙ ተጠመቀ። ይህ ሁሉ ሲሆን የተባረከች እናቱ ቁማታይ ነበር፣ መንፈሳዊ እናት ናትና አላዘነችም። ይልቁንም ከልጇ ደም ለበረከት ተቀባች፣ እንዲህም አለች ጌታዬ ሆይ የምሰጥ ምንም የለኝ፣ ይህን ንጹህ መስዋዕት ግን ተቀበልልኝ አለችው። ቅዱስ ዮሐንስ በሰማዕትነት ካለፈ በኋላ አባቱን እርኩሳን መናፍስት ታሳበዱት። እናቱ ግን አረማዊ ባሏን ወደ ቅዱስ ዮሐንስ መቃብር ወስዳ ጸለየች። ልጄ ሆይ አባትህን ይቅር በለው፣ ከፈጣሪ ዘንድ አማልድ አለችው። ይህን ብላ በባሏን ከመቃብሩ አፈር ወስዳ ያቀባችው፣ አባቱም ከቅጽበት ድኖ ወደ ልቡ ተመለሰ። ስለ ስራው ሁሉ ተጸጽቶ አለቀሰ በእውነተኛ አምላክም በክርስቶስ አምኖ ተጠምቆ በመልካም ክርስትና ኑሮ ኑሮ ከተባረከች ባለቤቱ ጋር ለገንነት በቅቷል። የሰማይቱ የቅዱስ ዮሐንስ ረዴ በረከት በሁላችን ላይ የጽፍ ደረው ሆኖ ይደር። ዳግመኛም በዚህ ቀን ቅዱስ ሱንት ሱስኒዎስ ተሰይፏል። ቅዱሱ በዘመነ ሰማይታት ቤተ ክርስቲያን በገድላቸው ካስጌጧት ታላላቅ ሰማይታት አንዱ ነው። እግዚአብሔር ከቅዱስ ሱስኒዎስ ከቅዱስ ዮሐንስ ሰማይት ረዴት በረከት ይክፈለን ከሰማይታቱ ጽናት ጸጋ በረከትንም ይክፈለን ሚያዝያ 26 የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ዮሐንስ ሰማይት ወልደ ጸራቢ ቅዱስ ስኔዮስ ሰማይት ሶርያዊ ሰማይታት የቅዱስ ስኔዮስ ማይበር አባ ሰርጋ ቅዱስ ይድራስ በዚህ ዕለት ይታሰባሉ ሰውን ከው ከአባቱ ሴት ልጅም ከእናቷ ምራትን በአማቷ ከአማቷ እለይ ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶች ሆኑበታል ከእኔ ይልቅ አባቱም አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም ከእኔ ይልቅ ወንድም ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባም መስቀሉን የማይዝ በኋላዬ የማይከተለኝ ለእኔ ሊሆን አይገባም የቅዱስ ማቴዎስ ወንጌል ከምዕራፍ አስር ከቁጥር ሰላሳ አምስት ሰላም ለዮሐንስ ወልደብሲት አህዲ ሰማይተ ብርሃን ንጹሕ ወጣ ወጣ ተአውሁ ነሳቲ